በዚህ ሰዓት ከባድ የተባለ የእሳት አደጋ መከሰቱን እየሰማ እንገኛለን። በትናንትና ዕለት በደብረ ዘይት ቢሾፍቱ የሚኖሩ ወገኖቻችን እጅግ በጣም ከባድ ቀን ነበር ያሳለፉ። መጽሐፍ ቅዱስ የኤደን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክቷል። ሰላም ጤና ስልም ቤተሰብ እንደውቃችሁልኝ፣ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ ምን እንመለከተው እንግዲህ ደብረ ዘይት ቢሾፍቱ ምን ተፈጠረ? ያላችሁ ጨራሽ ደውላችሁ ጠይቁ የነበራችሁ አላችሁ እና በደብረ ዘይት የተፈጠረው የሳት አደጋ ከየት መጣ? ከኢሬቻ ጋር ምን ያገናኘዋል? እንደዚሁ ደግሞ ከመንግስት ጋርስ ምን ያገናኘዋል እነዚህን የምንመለከት ነው የሚሆነው። እነዚህን ደግሞ እጄን በአፍ የሚያስጽኑ ቪዲዮች አሉ። ከነዛ መሀል እንግዲህ ኤደንገና የምትገኘው ኢትዮጵያ እንደሆነች ሳይንስም እንግዲህ አረጋግጧል። ከዚሁ ጋር ታይዞ እንግዲህ እጅን በአፍ ያስጽናል ያልኳችሁ ዜና ይሄኛው ሳይሆን ኢየሱስ ክርስቶስ የተወለደባት ቤተልሔም ኢትዮጵያ እንደሆነች የሰቀለበትም ቦታ ቀራኒው ኢትዮጵያ እንደሆነ የጠመቀበትም ዮርዳኖስ ውሃ እዚሁ ኢትዮጵያ እንደሆነ እነዚህ ነዚህ የምንመለከት ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ያደርጋችሁ እስከ መጨረሻ ስማየታችሁ እንዳትረሱ ሰብስክራይብ ምንድን ነው የማታርጉት? ለምንድን ነው የማታርጉት? አሁን ምን አድርጉ ከዚህ መጀመሪያ ብዙዎቻችሁ ደውላ ሰጠኙ ከነበረው ቢሾፍቱ ስንጀምር ምሮ የተፈጠረ ደብረዘይት የሚለው ነገር ሰምተን እንመለስ። በዚህ ሰዓት ከባድ የተባለ የእሳት አደጋ መከሰቱን እየሰማ እንገኛለን። ይህ ከባድ የተባለው የእሳት አደጋ የተከሰተው በቢሾፍቱ ከተማ ሲሆን፣ በቢሾፍቱ የገበያ ማዕከል ውስጥ ማለት ነው። እንደምትመለከቱት በከባድ ሁኔታ የእሳት አደጋ እየተቀጣጠለና ከባድ የተባለና አስፈሪ ነገር እየተፈጠረ መሆኑን እየሰማ እንገኛለን። የእሳት አደጋ ሰራተኞችም ታዲያ እሳቱን ለመቆጣጠር ከፍተኛ የተባለ ጥረትን እያደረጉ ስለመሆኑ እየሰማን እንገኛለን። እስካሁን ድረስ ታዲያ ሰዓቱ በቁጥጥር ስር አልዋለም። እንግዲህ ይሄ ነው ዜናውና የቢሾፍቱ ተወላጆች በውጭ ለ የምትኖሩ እዚ ደግሞ ገር ውስጥ ናቸው በቢሾፍቱ የማትገኙ ኔትወርክ ማ ስራ ስላልነበረ ደ የተፈጠ የሚነገር ስትጠይቁ ነበር እና በአጭሩ ቢሾፍቱ ከተማ ማዕከል ላይ እንግዲህ ከተማ ገበያ ማዕከል ላይ ዚ ተፈጥሯል። ነገር ግን ይሄ ነገር ከዚያ ጊዜ ተፈጥሮ ነበር። በጣም ቢሾፍቱ በጣም ለየት የሚያደርገው እና ፎከስ እናረጋባት የሚያደርገን የተፈጥሮም ሰው ሰራሽም አደጋዎች ሲከሰቱባት እንመለከታለን። እና እስቲ ከተፈጥሮ አደጋዎች መሃል ተመልከቱ። እነዚህ በትናንትና ዕለት በደብረ ዘይት ቢሾፍቱ የሚኖሩ ወገኖቻችን እጅግ በጣም ከባድ ቀንን ነበር ያሳለፉት። ከዚህ በፊት ታይቶ በማይታወቅ መልኩ የዘነበው እጅግ በጣም ከባድ የሆነውና ነፋስ የቀላቀለው ዝናብ ብዙ ንብረቶቻቸውን እንዲያጡ አድርጓቸዋል። ይህንንም ቪዲዮ እስከምሰራበት ወቅት ድረስ ባለኝ መረጃ መሰረት ምንም እንኳን በሰው ሕይወት ላይ ከባድ የሚባል አደጋ ባይደርስም ነገር ግን በንብረቶቻቸው ላይ እጅግ በጣም ከባድ የሆነ ኪሳራን አጋጥሟቸዋል። አስደንጋጭና አስፈሪ የተባለ ከባድ አውሎ ነፋስና በረዶ የቀላቀለ ዝናብ በኦሮሚያ ክልል ቢሾፍቱ ከተማ መመታቱ በተለያዩ ቪዲዮዎች እንዲሁም ደግሞ መረጃዎች እየሰማ እንገኛለን። በዚህም ላይ ታዲያ ከባድ የንብረት ጉዳት ማድረሱ ነው የተገለጸው። በትናንትናው ዕለት ከምሽት 12 ሰዓት አካባቢ ቢሾፍቱ በታሪኳ አይታም ሰምታም በማታውቀው አውሎ ነፋስና በረዶ በቀላቀለ ዝናብ እንግዲህ ተመታለች። በዚህም የተነሳ በርካታ ቤቶች እጅግ በጣም መጎዳታቸው እንዲሁም ደግሞ የበርካታ ቤቶች ቆርቆሮም በነፋስ መገንጠሉ እንዲሁም ደግሞ ወሰዱ ተገልጿል። የመብራት ፖሎች ዛፎች መውደቃቸውም ነው እንግዲህ የተገለጸው። በዚህ ምክንያት ቤታቸው ላይ አደጋ የደረሰባቸው ሰዎች ከቤታቸው ውጪ ለማደር እንግዲህ መገደዳቸው ተገልጿል። ያሁ እንግዲ እንደምታስታውሱ ከዚህ በፊት እንግዲህ ያው በዚሁ ዝናብ የተነሳ ቤተክርስቲያን ጨራሽ ፈርሰው ጉላቱላ ወርዶ መስቀል ወርቆ እንደነበረ እናስታውሰው ነገር ነው። በቅርብ ጊዜ ሁለት ወር ያልሞላ ጉዳይ ነው። እና አሁን እንግዲህ ከትላንት ወዲያ በተነሳው በተፈጠረው እሳት እዚጋ እንደምትመለከው ከተማዎቹ እንግዲህ ይህን ይመስላል ወይ ደግሞ የተካተለው ቦታ ይህን ይመስላል። መጀመሪያ እንግዲህ እንደዚህ ነበር ከተማ ስትመለከቱት፣ እንደምታውቁት እንግዲህ መጀመሪያ ይህን ነበር ይህን የሚመስል ከተማ ነበር። አሁን ላይ በዚህ መንገድ ላይ በጨለማ ተቃጥሎ አሁን ላይ እንግዲህ ይህን መስሎ የተቀመጠውና በጣም ነው የሚያሳዝነው። እኔ አላውቅም እንግዲህ ቢሾፍቱ ላይ ምን የተፈጠረ እንደሆነ ግረሚ ጋር ነገር ነው። እና ይህን ነገር እንግዲህ ከኢሬቻ ጋር አገናኝተው ኢሬቻ መንፈስ ነው፣ ኢሬቻ መንፈስ ውጤቱ ይሄ ነው። ያው ነገር ግን ቢሾፍቱ እኔ አንድ ሰውዬ ያወጣው መረጃ አለና ትንሽ ሰፋ የሚል ሆነው አጠር ላድርግላችሁ፣ በስፒል ላድርግና ይሄን ነገር ከመንግስት ጋር የሚያገነው ነገር አለ ወይ የሚልሆን ነገር እስቲ እንመልካት። ሰላም እንዴት ናችሁ? ዛሬ ስለ ቢሾፍቱ ነጋዴዎች ሮሮ ነው የምናገረው። ቢሾፍቱ የምትባለው ደብረዘይት፣ ድሮ በደብረዘይት የምናውቃት ቢሾፍቱ ከተማ ለሁሉም ሰው ምቹ ከሚባሉ ከተማዎች ውስጥ አንዷ ነች። ከተማው ምቹ የሚያደርጋት አንደኛ የኢትዮጵያ ቅርጽ ያላት ብዙ ብሄር ብሄረሰቦች የሚኖሩባት ከመሆኑ አካባቢዋ የመዝናኛ ኢንዱስትሪ በጣም የተስፋፋበት ለአዲስ አበባ ቅርብ መሆኗ የከፈተላትን እድል በመጠቀም በአካባቢዋ ሀይቆች መኖራቸው ጥሩ ሆቴሎች፣ የህፃናት መዝናኛ፣ የአዋቂ ሰው መዝናኛ፣ የእርሻ የዶሮ እርሻ የዶሮ እርባታ እርሻዎችና የተለያዩ ነገሮች አለዋት። በዛ ላይ የኢትዮጵያ አየር ኃይል መቀመጫ መሆኗ አሁን ደግሞ አዲስ አሮፕላን ማረፊያ ስለሚሰራባት ተመራጭ ከተማ ያደርጋታል። ስለዚህ ብዙ ሰዎች ደብረዘይት ፕላን ያደርጋሉ። በተለይ ውጭ ሀገር ያሉ ሰዎች ደብረዘይት ቦታ መግዛት፣ ቤት መስራት ይፈልጋሉ ለፊቸራቸው ምክንያቱም በአዲሱ መንገድ ወደ አዲስ አበባ ለሚሄድም ቅርብ ነው። ሁለት ደግሞ አየሩም በከፊል ሞቃታማ ስለሆነ ጭቃ ምናምናም ብዙ ስለሌለ ብዙ ሰው የሚመርጠው ከተማ ነው። እዚህ ከተማ ላይ ሁሉም ኢትዮጵያዊ ከጥንት ጀምሮ ኖሯል። ክልሉ በኦሮሚያ ቢሆንም ማንኛውም ብሔረሰብ ያለ ችግር የሚኖርበት ከተማ ነበረ። ከቅርብ ጊዜ ወዲህ ግን በዚህ ከተማ ውስጥ ሰዎች ከፍተኛ መሬት ላይ አሉ። በተለይ ኢንቨስተሮች በሀብት ሀብት አፍርቶ በዛ ቢዝነስ የሚሰሩ ሰዎች አደጋ ውስጥ ገብተዋል። አንዳንዶች የእድሜያቸውን ዘመን ሙሉ እዛ ጉልበታቸውን ጥሪታቸውን አጥፍቶ ኑሯቸውን እዛ መስርቶ ሀብት ያፈሩ ሰዎች ጥሩ ቢዝነስ የሚሰሩ የሚባሉትን ሰዎች የመንግስት ባለስልጣናትና ከእነሱ ጋር የታከኩ ሰዎች እየመጡ እስካሁን የሰራው ይበቃል ለቀው ውጣ የሚል ማስፈራሪያ እየሰጧቸው ነው። ማስፈራሪያ ተሰጧቸው ቤታቸውን ጥሎ የሸሹም አሉ። አንዳንዶች ደግሞ በየጊዜው ማስፈራሪያ የሚደርሳቸው ቤት የተቃጠለባቸው ዛቻ የሚካሄድባቸው የተለያዩ ሰዎች በዛች አካባቢ ያሉ መሆኑ ጥቆማዎች እየደረሱኝ ነው ጥቆማዎቹን ለማጣራት ሞክሬ ያለው እውነት መሆን አለ መሆናቸውን ለማጣራት ሞክሬ ያለው አንድ ሁለት ሶስት ብዬ ድርጅቶችን መጥራት እችላለሁ፣ ግን ለሰዎቹ ደህንነት ስል ምናልባት በእነሱ ፈቃድ አይደለም። ይሄን እየተናገርኩ ያለሁት እኔ በራሴ አሴስመንት ያለውን ነገር ለማሳየት ነው። እና ሰው አንዳንድ ሰዎች ሰሞኑን ስለ ዘረኝነት ሲያወሩ ስለ ነጭ ዘረኝነት በጣም ሲያወሩ ሰማቸው ነበረ። ብራዘር እነሱ እኮ በምንም የሚዋለዱን የሚገናኙን አይደሉም። ቢሆን እንኳን አይደሉም። ያኔ የሚባለውን ያህል አይደለም። ዘረኛ አይደለም እያልኳቸው አይደለም። ዘረኛ ያልሆነም ሰው አለ። ስለዚህ ባላንስ ነው ዘረኛ ሆነ ማለት ዘረኛ ያልሆነ ማለት ስለዚህ ማካከለኛ ነው ማለት። በሀገርህ የራስ ሰዎች አንተ የሚመስሉ ብሔርህን ምናምን ነጥለው ውጣ ከዚህ ያፈራውን ሀብት ትሄድ እስካሁን የሰራዊ ይሰራው ይበቃል ካሉ ምንድን ነው ስለሌላ ጣት ምን ቀስረው ስለራሳችን ነው እንጂ መናገር ያለብን፣ ሌላ አጀንዳም ርዕስም አያስፈልግም። የፖለቲካ ሽሙኞች በዘር በጎጥ ተደራጅተው ሌሎች ሰዎች እድሜ ልክ ያፈሩትን ሀብት ለመውሰድ ማስፈራሪያ ዛቻ፣ ለቀውጣ የሚለው ነገር እንዴት ታዩታላቸው? አንዳንዶች አራት አምስት ቤት የተቃጠለባቸው አሉ። ይሄ ነገር ታዲያ እንዴት ነው? የመንግስት ባለስልጣናትስ ይሄ ነው ወይ? ለዛ የኔ ነው ለሚሉት ህዝብ ብቻ ነው መስራት ያለባቸው ወይስ ኢትዮጵያ ውስጥ ላለ ሰው ሁሉ መስራት ነው ያለባቸው? እና በዚህ ጉዳይ ላይ በደንብ የራሴ ማጣራት አድርጌ እንዳየሁት በስልጣን ላይ ያሉ ቁልፍ የሚባሉ ሰዎች ሚና እየተጫወቱ ነው። ሰው ከሀገር ካፈራኸው ሀብት ከተዋለድክበት፣ አንዳንዶቹ የተጋቡ ናቸው። እዛ አካባቢ የኛ ነው ከሚሉ ሰዎች የተጋቡ ልጆች የወለዱ ናቸው። ሰውየውን ነጥሎ ብቻ ከሌላ ሰው የመጣ ስለሆነ አንተ ሂድ እስከመባል ነው የደረሰው። ይህ ነገር ተውት እንጂ ዝም ስለተባለ ኢትዮጵያ ውስጥ እኮ የመናገር መብት ስለታፈነ፣ አሁን እኮ የመናገር መብት ታፍኗል። ሰዎች የመናገር መብት የላቸውም። የታሉ ፌስቡክ ላይ የሚጽፉ ሰዎች? የታሉ ጋዜጣ ላይ የሚጽፉ ሰዎች? የታሉ ጋዜጠኞች? የታሉ የፖለቲካ ሰዎች? አንዳንድ ሰዎች ከመንግስት ላይ ያላቸውን እርማት የብስ ተካከል ይሉ የነበሩት አንዳንዶች እኮ ተኮርኩሞ ተኮርኩሞ እኮ ጨራሽ ደጋፊ ሆነዋል። በልባቸው ደጋፊ ናቸው አይደለም፣ ፈርተዋል። በቃ የደረሰባቸው ስጋት እና በ እየተደረገ ያለው የፖለቲካ ሻጥር እየተደረገ ያለው ዘርን ያተኮረ ሌላውን የማግለል ስራ ሀገር ሊያሳጣን ይችላል። ግብ ሲበዛ መጥፎ ነው። ተገፊ አንድ ቀን ያማረለት ለሁሉም የማይሆን ነገር ነው የሚፈጠረው። ስለዚህ መንግስት ነኝ አስተዳድራለሁ የሚለው አካል ቢያንስ ሰዎቹ እኩል መሆናቸውን አምኖ ለወጣቸው ህጎች ሁሉም ሰው እንዲገዛ ካላደረገ በስተቀር በዚህ መልኩ የሆነ ሰው ሀብት ካፈራበት ከኖረበት አካባቢ ዘር ግንዱ እየተቆጠረ ለቀውጥ እስካሁን የሰራዊ በቃል የሚባል ከሆነ ይሄ መጨረሻ አደጋ ሊያመጣ ይችላል፣ እንደ አደጋ ያመጣል። ለታሪክስ ምንድን ነው ትርፉ? ነገ ለትውልድስ ሲሰማ ምን ይላል ይሄ አንድ ሰው የሆነ ብሔርና የሆነ ብሔር የተጋባ ከዛ በኋላ አንደኛው ብሔር ስልጣን ሲይዝ ያኛውን ብሔር የሚገፋው በፊት በፍቅር የኖሩ ልጆች ያፈሩ ንብረት ያፈሩ ሰዎችን ነጥለ አንደኛውን ከሆነ ቦታ ማባራ አንደኛው ነጥለ ማጥቃት፣ በጋብቻ በምናምን የተሳሰሩ ሰዎች ሲለያዩ ኦኬ ከኛ ጋር መጀመሪያ ተገናኝተህ ነበር ለምን ተለያየህ ብሎ ማጥቃት። እነዚህ ነገሮች ከሰው ተራ ይወጡ ናቸው፣ ከአስተሳሰብ ተራ ከህሊና ተራ ይወጡ ናቸው። ያሳፍራሉም በእርግጥ ተቆርቋሪ ነኝ ለስርዓቴ የሚል ሰው እነዚህ አይነት ነገሮችን መዋጋት ነው ያለበት። እንጂ ነገር እንደዛ ናቸው እኛ እንደዚህ ነው። ምንድነው ጊዜ ተለዋጭ ስለሆነ መኩሬታዎች መቀየራቸው አይቀርም። ስለዚህ ይሄ ነገር ሀይ የሚል አካል ካለ የሚሰማ አካል ካለ ቢሾፍቱ የሚደረገውን ግፍ እንድታስቆሙ በእግዚአብሔርና በኢትዮጵያ ሕዝብ ስም ጥሪ አደርጋለሁ። እንደምትሰሙት ነው እንግዲህ እነዚያን መረጃም ደርሶ ነበር እና በጣም ነው የሚያሳዝን ነው። እንግዲህ አሁን ኢትዮጵያ ወደፊት እናስኬዳለን፣ ሬጂስተር አለም እናደርጋታለን፣ ሀብታም ሚበልተርታ እንመድባታለን፣ ሀገራት የሚበልተርታ እንመድባታለን ብሎ እየሰራ የሚገኝ አካል እንዴት ነው ኋላ ቀር ላይ ተመወደ ኋላ ቀር ወደ ኋላ ተመልሶ የተጋቡ ሰዎችን ሌላ ብሔር ስለሆነ የሚለያየው ሀብትክን አምጣ ሰርታል፣ ውጣ፣ ወደ ሀገር ተመለስ እያለ ባልና ሚስት እያፋታ በዚህ መንገድ ይሰራ ያለው የሚለው ነገር እኔ አላውቅም፣ ምን ያክል እና ከሰረን የሚያሳይ ነገር ነውና፣ ብቻ በሾርት ላይ እንደዚህ አይነት ነገርም እንዳለ እንድታቁ ፈልጋለሁ። እዚህ አሁን በተፈጥሮ የሚነሳ እሳቶች አሉ፣ በተፈጥሮ የሚነሳ ይሄ አውሎ ነፋስ አለ፣ በረዶ አለ ቋት የተለያዩ ነገሮች አደረገዎች አሉና፣ ነገር ግን በዚህ ውስጥም እነዚህ አይነት ነገሮችም እንዳሉ እንደ መርጀ እንድትይዙ ፈልጋለውና ሜቢ ቢሾፍቱ የምትገኙ አካላት ይሄን ነገር ታውቁታላችሁ ብዬ አስባለሁ። እንደዚህ አይነት ደረሰባችሁ ሰዎች ካላችሁ እነዚህ አይነት ነገር ያጋጠማችሁ ካላችሁ ትልቅም ትንሽም ሆናችሁ በውስጥ በኩል ካቸ ቴሌግራም ሊንክ ያለ ብትናገሩ። አሁን ላይ እንግዲህ ምታውቁት ነው፣ ቲቪ ላይ እነዚህ አይነት ነገር ሊወጣ አይችልም። እመን ቲክታክ ላይ ያሉ ጋዜጠኞች ራሱ ተሽጠዋል እንደሚታወቀውና አብዛኞቹ የለም ያሰሩም ነገር እነዚህ አይነት ነገሮችንና በውስጥ በኩል ብትልኩልን ወደ ሚዲያም እንትን እንግዲህ ይህን ነገር የምንመለከትና ለህዝቡ የምናስ የምናስ ለምጥላችሁ ነው የሚሆነው። ታች የቴሌግራም ሊንክ ያለ በዛ በኩል መልእክት መላክ ትችላላችሁ። እና ቢሾፍቱ ላይ የተፈጠረ ነገር ይሄ ነው። ቀጣይ ምን እንመለከተው እንግዲህ የገነትን ጉዳይ ነው። የገነት እንግዲህ ኢትዮጵያ ውስጥ እንደምትገኝ መጽሐፍ ቅዱስ ይናገራል። አራት የገነትን የሚያጠጡ ውሃዎች አሉ፣ ከነዛ ውስጥ የሚወጡ ውሃዎች አሉ። ከነዛ ማለት እንግዲህ ያው አንዱ አባይ ነውና ኢትዮጵያን ይከባታል ተብሎ የተነገረው እሱ ነውና፣ ይሄ ማለት ያው ኢትዮጵያ ውስጥ እንደምትገኝ መጀመሪያ ግልጽ ነው። ይሄ ነገር የሚቃወሙ ሰዎችም አሉ ኦፍ ኮርስ። አሁን ላይ ግን ሳይንስ ራሱ ጣና ሃይቅ ላይ፣ ጣና አካባቢ በባህር ዳር ላይ እንደምትገኝ በራሱ ይዘው ወጣው መረጃ አለና እኔ እንትን ያለኝ እሱ ሳይሆን እስኪ እሱን ላሰማችሁ፣ ወደ ዋና ፖይንቴ እመለሳለሁ።

ኢትዮጵያ ባለማችን ዘንድ እጅግ በጣም መነጋገሪያ ሆናለች። አሁንም ከእንደገና ማለት ነው። ብዙ ኢትዮጵያኖች ያልተገለጸላቸው እውነት የውጭ ሚዲያዎች እየዘገቡትና የውጭ ተመራማሪዎችና አጥኚ ግሩፖች ስለ ኢትዮጵያ ሚስጥር በአሁኑ ወቅት እየተናገሩ ይገኛሉ። ስለዚህ ነገር እናወራበት ዛሬ። ታዲያ ከቀናት በፊት ዴይሊ መንን ጨምሮ የተለያዩ ሚዲያዎች በድረገጻቸው ይህን ነገር ሼር አድርገው ነበር። ጋርደን ኦፍ ኤደን ወይም የኤደን ገነት የተባለው ቦታ ሲባልነት እንደኖረው በሚድል ኢስት ሳይሆን በኢትዮጵያ ውስጥ በባህር ዳር በለሙ በደቡባዊ ጣና ሀይቅ የብሉናይል መለሻ ቦታ ላይ እንደሆነ የ2025 ጥናት ጽሁፉን ጥናታዊ አጋርቷል። ብዙ ምርምርም አድርጎ ይህንን ጥናታዊ ጽሁፍ ለዓለም ሕዝብ ያሳወቀው ይህ ከላይ የምትመለከቱት መሐሙድ ጃዊድ የተባለው ከ20 በላይ ዓለም አቀፍ የሆኑ መጻሕፍቶችን የጻፈው እናም ትልልቅ በሆኑ የጋዜጣ አምዶች ላይ በተለይ መንፈሳዊ የሆኑ ጽሁፎችና ጥናቶችን በማቅረብ የሚታወቅ ግለሰብ ነው። ታዲያ ይህ ተመራማሪ ትልልቅ ከሆኑት ከመጽሐፍ ቅዱስና ከቁርአን አጣቅሶ ምርምርም አድርጎ ሁለቱም መጽሐፎች ወደ አንድና ወደ ትክክለኛው ቦታ እንደሚመሩ እሱም ኢትዮጵያ የብሉይ ናይል መነሻ ነች ብሎ ተናግሯል። እሱንም አስቀምጧል ማለት ነው። ይህንን ቦታ ስፔሲፊክ አድርጎ ያስቀመጠ ሲሆን ከላይ እንደምትመለከቱ ቱት በባህር ዳር ነው መገኛው ብሎ ተናግሯል። እሱም በእርግጠኝነት እንደተናገረው ከሆነ አዳምና ሔዋን ለመጀመሪያ ጊዜ የረገጡት ቦታ የኤደን ገነት ተብሎ የተጻፈው መገኛው በኢትዮጵያ ነው፣ እሱም በባህር ዳር ነው ብሎ ያረጋቸውን ጥናቶች በማቅረብ በእርግጠኝነት ተናግሯል። ይህንንም ዘገባ ዴይሊ ሜይልን ጨምሮ የተለያዩ ሚዲያዎች እየዘገቡት ይገኛሉ። ታዲያ የሚያስገርመው ነገር በሳይንሱ ዘርፍም ብንሄድ የሰው ልጅ መገኛ ኢትዮጵያ ማለትም አፋር ውስጥ የነ ሉሲ ድንቅነሽ መገኛ ኢትዮጵያ እንደሆነች ሳይንቲስቶችም ይናገራሉ። ለዛ ነው ላንድ ኦፍ ኦሪጂን ወይም የሰው ልጅ መገኛ ተብሎንም የምንጠራው። በሁለቱም ማለትም በሳይንሳዊም በመንፈሳዊም መንገዶች የኢትዮጵያን ታላቅነትና የፈጣሪ በኩር ምርጫ መሆኗን እያረጋገጡ ይገኛሉ። እኛስ እንደ ታላቅነታችን እንደ ፈጣሪ የስስት ልጅነታችን የሚጠበቅብን ቦታ ላይ ነን ወይ? እንደሰማችሁት ከኛ በላይ ሌላው ዓለም እያወቀን ይገኛል። በጣም ነው እንግዲህ የሚያሳዝነው የሚያስረስተውም እና ይሄ ነገር ያው ኢትዮጵያውያን እኛ ብናወራ አባቶች ቢያወሩ ተረት ነው የሚሆነው ተረት ተረት ነው ተብሎ እንግዲህ የሚነገሩ እንመምህር ዶክተር ዘበለማ ይሄ ነገር ቢናገሩ ከዚህ የተናግረዋል። እንግዲህ የምናውቀው ይህ ተረት ነው

ኤደን ገነት ኢትዮጵያ ላይ ብሎም ጣና ሐይቅ ባህር ዳር ላይ እንደተገኘ የዓለም ሳይንስቶች እየመሰገሩ ይገኛል። እስኪ ሁላችሁም ይህም ቪዲዮ 50 ጊዜ ሼር፣ 50 ጊዜ ኮፒ ሊንክ አድርጉ። በየአመቱ ቅዱሳን የወጡ የሚባርኩት እንዲሁም 37 የየብስ ላይ ገዳማት ዘጠኝ ስውራን ገዳማት የሚገኙበት ጣና ሐይቅ ሳይንስቶች ከውጭ አገር አሜሪካን ቴክሳስ የሚገኝ ግሩፕ እንዲሁ የመሰከረ ኤደን ገነት ኢትዮጵያ ጣና ላይ ናት እያለ ይገኛል። ምንኛ መታደል ነው! መስቀሉ ጣና ውስጥ፣ መስቀሉ ኢትዮጵያ ውስጥ፣ ታቦተ ጽዮን ኢትዮጵያ ውስጥ እንዲሁም ደግሞ ኤደን ገነት ጣና ውስጥ ይገኛል። እንዲሁም በምርምሩ ላይ እንዳስቀመጠው ሳይንስቱ ጣና ሀይቀ ስድስት ሺህ ወለል በላይ ስለሆነ ለምለም መሬትና ብዙ አራዊት እንስሳት የሚገኙበት ነው በማለትም መስክሯል እስኪ መላው የተዋህዶ ልጆች ይህን ደስታችሁን ግለጹ እስኪ ምንኛ መታደል ነው ተዋህዶ መሆን እዚህ ታላቅ ሀይቅ ላይ ኤደን ገነት አለች ተብሎ በሳይንስቶች ፍልስፍና ተነገረ በዚ አጋጣሚ እንግዲህ ጣና ሀይቅ ላይ ቀጣይ ዓመት ኢሬቻ እንደሚከበርም ባለፋ ሰሚቻቸው ያው እነዚህ ሰዎች አሉና ያሳዋቹ ነበር እንዲሁም ባለጊዜ ጊዜ ሆና ምንድነው ጣናን ጣና ምንድነው እሬቻን ጣና ላይ ካላከበራችሁ ም ባለጊዜ ጊዜ ሆናችሁ ሲባሉ ቀጥ ዓመት እናከብራለን ዝግጅት ላይ ነው ምናምን የሚነገርም ታሰማችሁ ነበርና ኤኒዌይስ እንግዲህ ይሄ መረጃ ወጥቶ ነበር። ገነት የተባለችው ደግሞ እደን ገነት የምትገኘው ኢትዮጵያ ውስጥ ነው። ይሄ ነገር ለኦርቶዶክሳን አዲስ ሆነ አይችልም። ቢኮዝ ከዚህም ያው የምንሰማው የተማሩ ነገር ስለሆነ የሚናገሩ ነገር ስለሆነ አዲስ አይሆንም። ግን ሳይንስ የነካው ነገር በጣም ስለሚያስደስተን ለምሳሌ መምህራችን መምህር ዶክተር ሮዳስ ታደሰ ይሄን የጨረቃውን ግድሎች ተናገረ። ከዛ ወደ ሳይንስ ሄደና ይሄን እኮ ሳይንስ ናሳ ዘግቦት ነበር ተባለ። ይሄ ነገር ነገር ግን መች ነበር የነበረው ናሳ ራሱ የዘገበው ነገር ናሳ ከተመሰረተ ሰባ አመቱ ነው። ይሄ መምህር ዶክተር ወራሽ የጻፈው ግን ከአራት መቶ ዓመት በፊት የነበረ ታሪክ ነው የጻፈው። እንግዲህ እና ሳይንስ የነካው ነገር ደስ ስለሚያሰኘን እንግዲህ በዚህ ነገር ሳይንስ አረጋግጧል ለማለት ማለት እፈልጋለሁ። እዚህ ጋር ታይዞ እንግዲህ አንድ የደንገነት ኤደን ገነት ብቻ ሌለች የምትገኘው ኢየሱስ ክርስቶስ ጌታችን የሰቀለበት ቦታ፣ የተጠመቀበት ቦታ፣ የተወለደበት ቦታ ሁሉ ኢትዮጵያ ውስጥ ነው እናለች። ስ እንስማና መልስ እንመልስበታለን። መጽሐፍ ቅዱስ ኤደንገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክተዋል። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች ታዲያ እንዳሳወቁትም የመጽሐፍ ቅዱስን የደንገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ኢትዮጵያ እንደሚገኝ እንግዲህ ይፋ አድርገዋል። በመጽሐፍ ቅዱስ መሰረት የደንገነት እግዚአብሔር አዳምና ሄዋንን ያስቀመጠበት ስፍራ እንደነበር እንግዲህ ጥናቱ አመላክተዋል። የቴክሳስ ምርመራ መሪው ማህሙድ ጃዋይድ የኬሚካል መሀንዲስ ሲሆኑ በምርመራ ውጤቱ መሰረት ታዲያ የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሩ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡ ጥናቱ ይፋ አድርጓል። እናንተስ ስለዚህ ጥናት ምን ትላላችሁ? ሰባችሁን አጋሩ ስ ነጭ አምላኪነት ማለት ይሄ ነው። እንግዲህ ስለዚህ ሚስጥር ቅድስት ቤተክርስቲያን አስተምራናለች። መጽሐፍ ቅዱስም ይነግረናል። ኤደን ገነት የሚያጠጣ ወንዝ ማን ነው? ጊዮን። ጊዮን ደግሞ ማንን ይከባል? ኢትዮጵያን ይከባል ብሎ መጽሐፍ ቅዱስ ነግሮናል። ለዘመናት እንግዲህ እጃችን ላይ ተቀምጦ ይሄም ሚስጥር ነጮች እስኪነግሩ ነው እንደ የምንጠብቀው ምን? ይሄ ብቻ ልጨምረላችሁ፣ ሌላ ይፋ የሆኑ ብዙ መንፈሳዊ ሚስጥሮች አሉ። እነሱም ጌታ መድኃኔ ዓለም የተጠመቀበት ወንዝ ዮርዳኖስ ኢትዮጵያ ውስጥ ነው። እሱም ፈለገ ጊዮን ይባላል። ጌታ መድኃኒ ዓለም የተወለደውም በኢትዮጵያ ውስጥ ነው እሷም ግዕስ ከተማ ትባላለች ጌታ መድኃኒ ዓለም የተሰቀለውም እንዲሁ ኢትዮጵያ ውስጥ ነው ስለዚህ ይሄ ሁሉ ነገር ይፋ ሆኗል ግን ነጭ ስለምታመልኩና ሴት ስለምትነቁ እንጂ ይህ መልእክት የተላለፈው በስዩም እግዚአብሔር በንግስተ ነገስተ ተማርያም ዘኢትዮጵያ አቢሲኒያ ከተነገረ እንግዲህ ሶስት ዓመት አልፎታል አያችሁ፣ ሴት ትንቃላችሁ፣ ኢትዮጵያውያንን አታከብሩም። እግዚአብሔር የመረጣቸውንም ሰዎች አትወዱም፣ አታውቁም፣ መለየትም አትችሉም እንጂ እንግዲህ፣ ኤደን ገነት ኢትዮጵያ ናት ብላችሁ ከተጠመቀ፣ ካመናችሁ፣ ከተቀበላችሁ ኤደን ገነትን የሚያጠጣው ፈለገ ጊዮን ደግሞ ታላቁ ወንዝ ታላቁ ወንዝ ከኤደን ገነት አዳምና ሔዋን ሲወጡ ጌታ መድኃኔ ዓለም ደግሞ ከድንግል ማርያም ከወላዲት አምላክ ከሰማያ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ከተወለደ በኋላ ጥምቀትን የተጠመቀው በማን ነው? በፈለገ ጊዮን አያችሁ። ከውሃው ራሱ ከየት ነው የሚወጣው? ከኤደን ገነት። እነ አዳምና ሔዋን ከየት ነው የወጡት? ከኤደን ገነት። አያችሁ። ስለዚህ የአባይን መገኛ ሰከላ ነው ታውቁታላችሁ። ጌታ መድኃኒዓለም ደግሞ የተጠመቀው በዚህ ወንዝ ነው እንጂ ሰው ሰራሽ በሆነ ወንዝ ወይ ደግሞ ምዕራባውያን ወይም አሜሪካ ወይ ቱርክ በመሰረተቻት አንዲት ሐሰተኛ ሀገር ውስጥ ሄዶ ተጠመቀ፣ ተወለደ፣ ተሰቀለ እየተባለ ለዘመናት የተነገረን ሁሉ ሐሰት መሆኑንም በዚህ አጋጣሚ ልነግራችሁ እፈልጋለሁ። በእርግጥ ኢትዮጵያውያን የተዋሃዱ ልጆች በየዋህነት እየከፈሉ እየከፈሉ ሄደው ጎብኝተዋል። ይህም ቦታ ተሰቀለ፣ ተወለደ፣ ተጠመቀ ብለው እንደ እምነታቸው ይሆናል ብዬ አምናለሁ። እግዚአብሔር ቸር ስለሆነ ማለት ነው። ነገር ግን የታሪኩ ባለቤት እኛ ነን። የታሪኩ ባለቤት እኛ ነን። የመጽሐፍ ቅዱስ ሙሉ ታሪክ የኢትዮጵያውያን ነው። ሁሉ ነገር የሚሆነው የሆነውም ኢትዮጵያ ውስጥ ነበረ። ወደፊትም ጌታ መድኃኔዓለም ሲመጣ ምጽአት የሚሆነው የሚፈርደው ቅድስት ሀገር አቢሲኒያ ኢትዮጵያ ላይ ሆኖ ነው ማለት ነው። እና ይሄንንም ነገር እስኪ መርምሩት፣ በጸሎት ጠይቁ። ሁልጊዜ ነጭና ሱፍ የለበሰ ሰው ሲነግሯችሁ ብቻ አትቀበሉ። እነሱ በፈለጉትና በወደዱት ሰዓት የሚነግሯችሁ የሆነች ነገር መርዝ አብረው ቀላቅለው ነው እንጂ ትክክለኛውን ነገር ለማሳየት እናንተን ወይ ሕዝቡን እኛን ለመጥቀም ፈልገው አይደለም። እና በእርግጥ ወላዲት አምላክ ቀድማለች፣ አውሬው እግራ ስለገባው ነው። አንዴ ወዲህ አንዴ ወዲህ ይላል። አንዴ የጽላዘሙሴ ያወራል፣ አንዴ አሁን ደግሞ ስለ ኤደን ገነት ለምን እንደሚያወራ እሱ ያውቃል። እና በዚህ ነገር ሁሉ ከምትጨበረበሩ እግዚአብሔር አምላክ የኢትዮጵያን ህዝብ ሊመሩ የኢትዮጵያን ህዝብ ሊያሻግሩ የኢትዮጵያን ትንሳኤ እያበሰሩ በትንሳኤ ላይ ያሉትን ንግስተ ነገስተ ተማርያም ዘኢትዮጵያን ብትሰሙ ከዚህ የበለጠ ብዙ ሚስጥራት ይዘዋል እና ነጭ ሲናገር ግን እንደዚህ እንደምትቀበሉ ሳይ እኔ በጣም ነው ያዘንኩት። እናንተስ ምን ታላችሁ? እንግዲህ በዚህ ጉዳይ እናንተን ሳስቀምንበት እታችን እንግዲህ ያው የተማርያም ተከታይ ናት ወይ ደግሞ የሷ ብቻ እዚያ አካባቢ ነው የምትገኘው፣ ተማርያም አካባቢ ነው የምትገኘው ና ስትል ነበር። እና ባይ ዘው የነዚህ ሰዎች እኮ መጽሐፍ ቅዱስ ራሱ የጻፈው በኢትዮጵያውያን ነው፣ ጥቁሮች ናቸው። ራሱ ጌታችን ራሱ ኢትዮጵያዊ ነው ብለው የሚያምኑ ሰዎች መስሉኛ። ከዚህ ወንድማችን ጸጋይ ጸጋይ ሰርቶ ነበርና ጸጋይ ክፍል ዩቲዩብ ላይ ገብታችሁ መትቻላችሁ። ኢትዮጵያዊ ነው ብለው የሚያምኑ ሰዎች ናቸው እና ቤተክርስቲያን ደግሞ ርቱዕ ተዋህዶ እንጂ ኦርቶዶክስ ተዋህዶ ሳይሆን ርቱዕ ተዋህዶ። ኦርቶዶክስ የሚለው ስም አይገባንም ለኛ ቢኮስ ኦርቶዶክስ የሚባሉ ሌሎች ቤተክርስቲያኖች አሉ። ለምሳሌ የግብፅ ቤተክርስቲያን ኦርቶዶክስ ትባላለች። ኮፕቲክ ኦርቶዶክስ አለ፣ የሴሪያ አለች ኦርቶዶክስ ቤተክርስቲያን ሰው እሱ እሱሱ እኛ ስል የማይመጥነን እኛ ደግሞ ርቱዕ ሃይማኖት ወይም ደግሞ ርቱዕ ተዋህዶ የሚል ስም ይሰጠን ብሎ በዛ መንገዳቸውን የሚጥሩ ናቸውእና እንግዲህ በዚህ መንገድ ጌታ ተወለደ ኢትዮጵያ ውስጥ ነው ኦኬ፣ የጠመቀውም ኢትዮጵያ ውስጥ ነው፣ ያደገበትም የተቀለበትም ጭራሽ ኢትዮጵያ ውስጥ ነው የሚል ነገር ተብሏል። እንግዲህ ምን ትላለች ነገር ከነ ከመምህራን አንደበት እንስማ። ሉሲ ደግሞ በነገራችን ላይ ነው አንዱ ስብሰባ ላይ አለ ሴሚናር እየሰጣ ድንገት አክሮባት ስትገለባበጥ ወደቀችና ሞተች ብሎ ማለት ነው። ጅንጆሮ እኮ ናት አይደለችም? እንዲህ አይነት ንፍርቅ ሰው እንዲህ አይነት ለምን ማልቀስ እንዳለበት ማይረዳ አያታችን ሞተች ብሎ ሚያለቅስ። እኛ ከዝንጀሮን የመጣን ከእግዚአብሔር እውነት እውነተኛው ሰው አላማ ያለው ሰው የተገኘው እውነተኛ የሚጠቅም ቢሆን ኑሮ ሰው የተገኘው ወይ ጀርመን ነው ወይ እንግሊዝ ነው። ለምን እንግሊዛውያን የሚጠቅም ነገር ለእኛ ይነግሩናል ከእነሱ ሀገር ይሆን ነበር። ነገር ግን ዝንጀሮ ለማድረግ የሰሩብን ይሆን ናችሁ ሲባል አሜን የምንል ሰዎች ሆነ። ይቀጥሉና ክ የተወለደው ኢትዮጵያ ነው። እንዲሁም በፋሲል ግቢ ጎንደር ላይ ተቀበረ። ሚስቱም እዚያ ነበረች። ለምን ሲባል አይቀል ይባላል። እንኪያ ደብረ ዘይት የሚባል ከተማ ነበር። አሁን ማነው ያለው? ስሙን ቢሾፍቱን ደብረ ዘይት ነው ሲባል የኖረው ኢየሱስ ክርስቶስ ደብረ ዘይት ተራራ ወጣ የተባለው እዚህኛው ደብረ ዘይት ነው። እኛም አካባቢ ቀራኒውም ይባላል። ለክርስቶስ የተሰቀለው ጎጃም ነው። እዚህም አካባቢ ደሞ ናዝሬት የሚባል አለ። ወደ ናዝሬት ወጣ የተባለው ናዝሬት ነው። ቤተልሔም የሚባል ደሞ ጎንደር አለ። ኢየሱስ ክርስቶስ የተወለደው ቤተልሔም ጎንደር ነው። ታዲያ ይሄ እኮ መጽሐፍ ቅዱስ እንዲማር ሰው እንዲያውቀው የተሰየመ ነው፣ የተሰየመ ነው። በቅዱሳን ስመሰየም የታወቀ ነው፣ የታወቀ ነው። እዚህ ተገኘ እየተባለ እዚህ ሊሆን ነው። ገነት እዚህ ናት። እንዲያውም ሙሴም እዚህ ነው። ክርስቶስም እስከ ሰላሳ ዘመኑ እዚህ ቆየና ሰላሳ ዓመት ሲሆነው ያው እዚያ ቀራኒዎ ተሰቅዬ ላድን ብሎ ወደ ቀራኒዎ ሄደና ተሰቀለ የሚልም ሰምቻለሁ። እንደዚህ አይነት ማለት ከየት ተገኘ? የለም አሁን ደግሞ እማናቃቸው የቅዠት የታሪክ መጻፎች አሉ፣ ጥንቃቄ የሚጠይቁ እጅግ በጣም መጻፎች። ሌላው ቀርቶ ከዚህ ልጀምር፣ ኢትዮጵያና ኢትዮጵያዊነት ኢትዮጵያ ለመፈረጃ ኢትዮጵያ ምናምን፣ ይህ ምናምን ኪዳን የተወገ የታልፈት ያልተፈታ ውግዘት መሪራ ሳማን መጽሐፍ የሚጽፋቸው እነዚህ ሁሉ የጉሳንጉስ ጉስ መጽሐፎች የደርሰን አይደሉም። የኢትዮጵያ የደርሰን አይደሉም። የሌለን የለንም። ኢትዮጵያም ከአለማት እንዳንዱ መሬት ናት። ከሰራንባት ወደ ሰማይ እናልፍባታለን። አገራችን ናት። እንወዳታለን፣ እንጠብቃለን። ምን ሽለውን እንሆናለን እንደ ሀገርነት። ከዚያ ውጭ ያለው ግን የምናመልካት አይደለችም። አናመልካትም። ኢትዮጵያ የዓለም ብርሃን ናት። ለራሷ ብትሆን ይበቃት ነበረ። በእውነት ጥሩ ነበረ። እንዲህ እንዲያሉ የሚያታልሉ ሰዎች አሁን ደግሞ የአረንጓዴ ቢጫ ቀይ ተረስቶ አለ። እሱን ነው ዋና ለማስተማር የመጣ ነው። ማን ነው የረሳው? የኢትዮጵያ ቤተ ክርስቲያን ረስተዋለች? አምስት ሺህ ዓመት ስታመለክት የኖረችው ነው ከሎ ጀምራ ተቀብላ ስትረዳበት ስታመለክትበት የኖረች እንደ አዲስ እንዴት ያስተዋውቁናል? ያለንን ማስጣል ነው ያለንን ማስጣል። እንዲህ አይነት የተንኮል ሀሳቦች ስለሆኑ ኦርቶዶክሳውያን መነቃነቅ፣ መረበሽ አይጠይቀንም። ይህ ሴራ፣ ንግግር፣ ጠባይ፣ ፍላጎት ነው ፍላጎት ነው። የሚፈልጉን ግን ራቅ አድርገን ስናየው የሚፈልጉን የመጀመሪያው አባቶች ጋር ማጣላት፣ ክህነቱ ጋራ ማጣላት፣ መቅደሱ ጋራ ማጣላት ወና ላይ ካስቀመጡ በኋላ ምን እንደሚሉን ታውቃላችሁ? አያችሁ የበረሃ አባቶች፣ መነኮሳት አባቶች የምትሏችሁ የምትሏቸው ተናግረው ተናግረው ሸወዷችሁ፣ ሸወዷችሁ ብለው ወደፊት አባቶችን የማይወድ ሰው ቅዱሳን እንኳ እንዳንወድ አድርጎ መስራት ነው ተታለልና ተታለል በአባቶች ስም አታለሉን። ነገ ተመልሰን እንዳንጠብቅ ገዳማት እንዳንወድ ያደርጉናል። በገዳም ስም አታለሉን አታለሉን። ስለዚህ እንዲህ እንዳንታለል ፈጽሞ የቤተክርስቲያን መልእክት አይደለም። እነሰማችሁ ነው። እንግዲህ እናንተ ስምንት አላላችሁ በዚህ ጉዳይ እንትና አስቀምጡበት። እንግዲህ አሁን ላይ ደንግነት ተገኝ ተብሏል። ከዛ ደግሞ ቅራኔ ይገኛል ብለን ተሳ እናደርጋለን። እንግዲህ ያው ከባድ ነው። ምንበት ምክንያት መሰላችሁ መጀመሪያ ደንግነ ኢትዮጵያ ውስጥ ሲባል በዛውስም ነገሮን እያለ አባቶችም ያስተማሩን እያለ አይደለም ይሄ ተረት ነው ምናምን ብለን ያለፍናቸው ሰዎች ያለፈ ሰዎች ነበር። እና አሁን ደግሞ ሳይንስ ውስጥ ያረጋግጥ የምንቀበል ሰዎች አለን። ከዛ ደግሞ እቺ ልጅ እንግዲህ ቅራኔ ተቆጥተን እያለች ነው የምትገኘው። እና ምንም ስም ምራችን ዳውስ እንግዲህ ሁሉ ነገር ወራችን ለማድረግ ተገቢ አይደለም። ሁሉን ነገር በቃ እኛ ብቻ እንውሰደው አይባልም። እንደዚህ አይባልም። ምንም ማረጋግጫ የለንም። ኦኬ ቅራኔ ተቆጥተን ለመሆኑ አንድ ማረጋገጫ የለም። መጻፍ ይናገራል አይናገርም። እንደ መጻፍ ላይ ስታነቡ ተታነቡ አምጥሽባሳው ደስ ይለኛል። ከኋላ እኮ ካርታ አለ፣ እዛ ማፕ ላይ እኮ የመዛ ካርታ ላይ እኮ እሱ ጋር እንደሆነች ኢትዮጵያ የት እንደምትገኝና ይሄ ቀራኒ የተባለው እንደሚገኝ እኮ ማየት ይቻላል እኮ። አጠገባችሁ ካለ ከፍታዎች ተመልክቶት የመጀመሪያውን ገጽ ካርታ አለበት ኤፌሶን የት እንደሆነ ቆሮንቶስ የት እንደሆነ እነዚሁ ላይ ያስቀምጣልና ሁሉ ነገር እኛ ብቻ ካላደረግን ነው ከእኛ ካልሆነ አያምርም ማለታችን እንግዲህ ልክ ነው ብዬ አያስብም። ኤኒዌይስ እንግዲህ አሁን ላይ ኢትዮጵያ ውስጥ ገነት ተገኘችም አልተገኘችም እኛ ኢትዮጵያ ውስጥ ገነት ስለሆነች ገነት እንገባለን ማለት አደለም። ኢትዮጵያ ውስጥ ገነት ስላለች ገነት እንገባለን ማለት አይደለም። ምክንያቱም ከዚህ የምናገው ብዙ ታሪኮች አሉ። ስንት ነገር እያላችሁ ያጡ ሰዎች አሉና እነዚሁም ደግሞ ኢትዮጵያ ጠፋችንም እያሉ የሚተርኩ ሰዎችም አሉ። ኢትዮጵያ ማጠፋበት ምንም ምክንያት አይኖርም በነገራችን ላይ ኢትዮጵያ ማጠፋበት ምንም ምክንያት ድንግል ማርያም የአስራት ሀገር አልጠፋችንም ይችላል የሚሉ ሰዎች አሉ። እንደዚህ አይነት ነገር የለም። ሶርያ ጠፍታለች። የነ እነ ቅዱስ ኤፍሬም ኤፍሬም ሶርያዊው እነሱ ሀገር ናት። ስንት ቱርክ ጠፍቷል። የነ ዮሐንስ አፈወርቅ ሀገር ነው። ቤተክርስቲያን የዮሐንስ አፈወርቅ ቤተክርስቲያን በገዛ በገዛ ሀገሩ መስጊድ ሆኗል። ነው የመቤታችን አስራት ናት። ኢትዮጵያ አጠፋም። እንዲህ አይነት ተረት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። ኢስታንቡል ጠፍላለች። ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል። እኛ ከዮሐንስ አፈወርቅ እንበልጣለን? ከዛ ዘመን የነበረው ቅዱስና እንበልጣለን። ከትላንት ወደ አንድ እህቴ ምን አለች፣ ምንድነው ዋናው ጸሎት አለች፣ ውዳሴ ማርያም አልኳት። ማነው የጻፈው አለች፣ ቅዱስ ኤፍሬም። ቅዱስ ኤፍሬም የት ሀገር ሰው አለች፣ የሶሪያ ሶሪያ አለች አለች። ኦርቶዶክሶቹ አሉ አለ አረ፣ የሉም ኤውለ የአንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም። ለክርስቶስ ሰውሉ እኩል ነው። ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። አስራ አንድ ሚሊዮን ክርስቲያን ነው በመጀመሪያው የወያኔ 15 ዓመት ሃይማኖቱን የቀየረው በጫና። ኢትዮጵያ አስራት ናት፣ ምንም አትሆንም። ምንም እኛ ምንም ካልሆን ነው እሷ ምንም አትሆነው። ኢትዮጵያ የሚባል ያለኛ የሚኖር ነገር የለም። እኛ ነን ኢትዮጵያ። ይሄ ወሃብያውና የጀርመን ክርስትናው ያስቀየረው ኦሮሞ 11 ሚሊዮን ነው። አልጠፋንም። እነሱ ኢትዮጵያ አይደሉም፣ ነፍስ አይደሉም። በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል። ዝም ብሎ ምንድነውም አንጠፋም? ምንድን ነን እኛ? ጂኦግራፊ ወይም መሬቱ እኮ አይደለም። አይጠፋም የሚባለው ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። የህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለው። ስለዚህ እንደዚህ አይነት ነገር ተደግ እንወጣ ማለት ያስፈልጋለሁ እና ሀገራችንን ምን ጠብቆ ከፍ ማድረግ የምንችለው እሷ ራሱ ገነት ማድረግ የምንችለው እኛ ነን። የለም ለሌላ ገነት መፈለግ አይደለም። አይዞ ያለብን አሁን ገነትን እግዚአብሔር ያወርሰናል ስንሞት እግዚአብሔር ይ ይገባቸዋል ካለ እሱ ይሰጠናል። እሱ ከእሱን ጠብቅ እሱ አሁን ኢትዮጵያ ስትገኝ ካልተገኘችም አይደለም ከተገኘች ለእኛ በረከት ነው። ካልተገኘችም የሚጎልብን ነገር አለ ብዬ ላስ ምክንያቱም እኛ ጋር ገነት ስላለች አሜሪካ የሚገኝ ሰዎች ጎሎባቸዋል እስራኤል የሚገኝ ሰዎች ጎሎባቸዋል ብለ ስለማናምን አገር ሀገር ስሆነች ማለት ነው። ከዛ ውጭ ግን እኛ መፈለግ ያለብን እችኛ ገነት ሳይሆን እችን ገነት ለመፈለግ ሪሰርች መስራት ምንም ለውጥ ስለሌለው ማለት ነው እንደዚህ ማድረግ ያለብን

ሰብስክራይብ አድርገን እንዳይረሳም ቸርቀውልኝ።